ሰሞኑን ህዝባዊ ንቅናቄዎች እየታዩ ነው። በተለያዩ ክልሎች በጋምቤላ ታይቷል። በተከታታይ ሁለት ቀናት በጋምቤላ ከተማ ላይ የታየው ንቅናቄ አለ፣ ያው እንደ ፕሮቴስት ነገር። ሲዳማ ክልል ውስጥ፣ በደቡብ አርባሚንጭ አካባቢ፣ በደቡብ ጌዲዮ አካባቢ አንዳንዶቹ ደሞዝ አብይ ደሞዝ መክፈል ስላቃተ ወደ አመፅ መግባት ጀመሩ። አንዳንዶቹ ደግሞ ከኢኮኖሚ ጋር የተያያዘ አምፆች አሉ። ከግድያ ጋርም የተያዙ በተለይ አርባ ምንጭ አካባቢ የተከሰተው አንድን ሕፃን ስለገደሉ ህዝብ ገንፍሎ ወጣ። እንግዲህ በአንድ ቀን ሰው ገንፍሎ አይወጣም። ተከማቸ ጉዳይ ስላለ ነው። እና ሁሉም ቦታ ጅማ እንደዛው ወጣቶችን በሀይል ይዘው ወደ ጦርነት ለመላክ ሲሞክሩ ህዝቡ አመፅ አንስቶ የተከላከለበት እንትን አይተናል። በየቦታው የሆነ ነገር አለ። የሆነ የሚታይ ስሜት አለ። አግራዊ መንፈስ ያለው የሆነ ንቅናቄ እዚህ ዛም የሚታዩ ነገሮች አሉ። የኛ ዲስካሽን ያው የረሃብ ጉዳይ ነው፣ የኢኮኖሚ መሰረት ነው። አጠቃላይ ግን ህዝባዊ ንቅናቄ ልነሳ ይችላል ወይ? እንደዚህ የተጀመሩ የተቀሰቀሱ ንቅናቄዎች ተጠናክሮ እንዲቀጥሉስ ምን መደረግ አለበት ብለህ ታያለህ? ህዝባዊ እንቅስቃሴ ይመጣል። ማተር ኦፍ ወን፣ ዶክተር ሚልኬስ መቼ ይሆናል የሚለው ነው ጥያቄው። ይህን በኃይለሥላሴ ዘመን the tail end of his rule ደርሼበታለሁ። the tail end

ነው። የመሬት ብዝበዛው እንደዚህ አብሰንቲ ላንድሎርድ በተለይ ኦሮሞ እና የደቡብ ህዝብን በጣም ያስጨነቁበት ዘመን ነበር። እሱ እንዳለ ሆኖ በኃይለሥላሴ ዘመን ሩሎ ብሎ ነበር፣ ሰው በሰላም ወጥተህ ትገባለህ። ዝርፊያ አልነበረም። ሌላ ዝርፊያ ማለት ነው መንገድ ላይ ምናምን፣ ሬለቲቭሊ ፒስፉል ነበር። ያንን ኃይለስላሴ ተማሪዎች እንቅስቃሴ ሲያደርጉ መሬት ላራሹ ብሎ እኔ ትንሽ ሆኜ ከትልልቅ ተማሪዎች ኋላ ሮጫ ነው ኃይለስላሴ ምንደዛ ቀስ ቀስ እያለ ቀስ እያለ ቀስ እያለ ነው የተማሪዎች እንቅስቃሴ ወታደሮችን ጨምሮ ኃይለስላሴ የገለበጠ አሁንም እንደዛ ነው። ቴል ቴል ሳይኖች እየታዩ ናቸው። ፍርሃት ይጠፋ ከዛ በኋላ ሰው መንገድ ላይ እየወጣ ብሶቱን መናገር ይጀምራል። እንደዛ እያለ ነው አንድ መንግስት የሚወርከው። የአብይ አህመድ መንግስትም እንደዛ ነው የተለየ ሊሆን ይችላል። ሰው አሁን ኦልሬዲ መፍራት ትቷን፣ እንደምንሰማው ጋምቤላ ብዙ ቦታ ሰው ፍርሃትን እየተውን ነው። ይሄ ደግሞ ሄሎ ሄዶ መንገድ ላይ ሰውን የሚያወጣ ነገር ነው። ሁልጊዜ ሰው ካልኩሌት የሚያደርገው ነገር አለ ዶክተር ምልኬት ሰው ቤኔፊቱን እና ኮስቱን ወይ ያደርጋል። ሰው መቃወምን ነው ው መንግስትን መቃወም ኮስት አለው፣ ቤኔፊትም አለው። መንግስት ሲቀየር ኑሮ ይሻሻላል ብለህ ስለምታስብ ሰው አሁን መንግስትን አለመቃወም ኮስቱ እየበዛ ሄዶ መንግስትን መቃወም ያዋጣል የሚል ድምዳሜ ላይ ሰው ሲደርስ ሰው ግልብጥ ብሎ መንገድ ላይ ይወጣል። ያኔ ያበቃለት መንግስት። ይሄ ደግሞ ወደዛ እየሄደ ነው ሳየው መንግስት ሊቆጣጠረው የማይችለው እንቅስቃሴ ሊነሳ ይችላል። ግን ቅድም እንዳልኩት ኮሽን ጥንቃቄ የሚያስፈልገው አብይ አህመድ አሁንም ሲቸገር ሮጦ ኦሮሞ ውስጥ ስለሚገባ ይህም ሰውዬ ገፍታችሁ የኦሮሞ ህዝብ ሊቶ መጠንቀቅ አለባቸው። የኦሮሞን ህዝብ እየነካኩ አብይ አህመድ ለአብይ አህመድ ዋሻ እንዲሆን ባያደርጉት ጥሩ ነው። እኔ የምማጸናቸው ያንን ነው። ፐብሊክ ዲስኮርስ ስታደረጉ አብይ አህመድን እንደፈለጋቸው ተናገሩት። ግን ይሄ ሰውዬ ለማንም ያልሆነ ሰው፣ እምነት የሌለው ምንም ማያምን ሰውዬ አምጥታችሁ ወደ ኦሮሞ እየገፋችሁ ፕሮቴክሽን እንዲያገኝ አታርጉት። ለሁላችንም መጥፎ ነው። ይሄ ሰውዬ ለማንም ጥሩ አይደለም። እኔም የማጸነው ሰዎችን በተለይ ሚዲያ ላይ የወጡ የሚናገሩ ቲክቶክ ላይ የሚያወሩ አስተም ጥንቃቄ እንዲያደርጉ፣ ለውጥ የሚፈልጉ ከሆነ ጥንቃቄ ያስፈልጋል። ሁሉም ሰው ኢትዮጵያ ሰው ካልተበደለ እኮ ጠመንጃ ሰቶ ጫካ ይገባ? ሁሉም ተበድል ነው። ለቅንጦት ጫካ ይገባ? የአማራ ወጣቶች በርቷቸው አይደለም ጫካ የገቡ፣ ሲቸገሩ፣ ኦሮሚያ ውስጥ እንደዛ ሌላም ቦታ እነዛ ነው። አብይ አህመድን ከለላ እንዳንሰጠው ኤክስፖዝ ማድረግ የእሱ መዋቅር ህዝብ ላይ የሚያደርገውን የሚያደርሰውን በደል አውጥቶ መናገር፣ ይህን ይህን ማድረግ በጣም አስፈላጊ ነው። ኢንታይም የአብይ አህመድ መንግስት፣ ሁሉም መንግስት፣ እነዚህ አይነት መንግስት ወድቋል። የእሱም መንግስት ይወድቃል። እኛ ማድረግ ያለብን ለለውጡ መዘጋጀት፣ መደጋገፍ እንደዚህ እንደዚህ አይነት ነገሮች በጣም አስፈላጊዎች ናቸው። ግን አንድ ሰው እንዲጫወትብን አላው ማድረግ በጣም ነውር ነው። እንደዚህ አይነት ሰው አብይ አህመድ ይ ኢትዮጵያ እንደዚህ ሲያምስ ማየት ያማር እንደዚህ አይነት ሰው እና ባረምላይ ይጋጎነ ነው በሌ አመሰግናለው። የመጨረሻ ጥያቄ እንግዲህ ህዝቡ አጠቃላይ ህዝቡ የከተማም የገጠርም በሁሉም ክልሎች ተመሳሳይ ስሜቶች እየታዩ ነው፣ እንቅስቃሴዎች እየተጀመሩ ነው። አጠቃላይ አገር አቀፍ ህዝባዊ ንቅናቄ እንዲሆን የማህበረሰብ ሴክተሮች አሉ። ለምሳሌ የአንተ መልእክት ለመምህራን፣ ለሐኪሞች፣ ለመንግስት ሰራተኛ፣ ግል ላይ የሚሰሩ ሹፌሮች፣ የክልል ፖሊሶች፣ የፌዴራል ፖሊሶችም አጠቃላይ ተጠቃሚ ናቸው። አንንም ጥቂት ናቸው። የመከላከያ አመራር እና የተወሰኑ እና አሉ ቅድም አንተ ብለሃል ብልጽግና ውስጥ የብልጽግና ደሴት አባላት ይታወቃሉ። ነገር ግን አጠቃላይ የፖሊስ መዋቅር የሚሊሻ መዋቅር ተጠቃሚ ናቸው ማለት አንችልም። ለነሱ አጠቃላይ ምንድን ነው መልእክት የመጨረሻ መደምደመ በተለይ ለሰኪሪቲ ዶክተር መልኬሳ? ለነሱ ያለኝ መልእክት እነሱ ህዝብ መሀል ነው የሚኖሩት። ለህዝብ የሆነ ነገር ለነሱም ሆነ ለህዝብ ያልሆነ ነገር ለነሱም አይሆነም። እና በነሱ ስም ነው የሚዘረፈው። አብታሞች እነሱ ሳይሆኑ መሪዎች ናቸው፣ ከመሪዎች ጋር ኮኔክሽን ያላቸው። ተራ ፖሊሱ አይደለም፣ መንገድ ላይ ነው ህግ አስከባሪ፣ ተራው ህዝብ ውስጥ የሚኖሩት። የጸጥታ ሰዎች ከህዝብ ጋር እንዲቆሙ አንደኛ፣ ሁለተኛ ደግሞ ህዝብን ፕሮቴክት እንዲያደርጉ ከላይ የመጣን መመሪያ እንዳለ ህዝብ ላይ አለመጫ ነው። ያም እኮ ህዝብን ሰፖርት ማድረግ አንዱ እሱ ነው። ያ አስፈላጊ ነው። በተረፈ በቋሚ ደመወዝ የሚተዳደሩ ሰዎች ፖሊሱም መምህሩም የጽዳት ሰራተኛው ሁሉም ተጎጂ ነው በዚህ ስራ። ምክንያቱም ቅድም እንዳልነው ኢንፍሌሽንና ኢንፍሌሽን እና የደሞዝ ጭማሪ አይመጣጠም። ኢንፍሌሽን 14፣ 15 ፐርሰንት ነው፣ ደሞዝ አይጨምርም። ቅድም እንዳልነው የብር የመግዛት አቅም እየቀነሰ እየቀነሰ ነው የሚሄደው። ያ ደግሞ ሁላችንን ምን ነው አፌክት የሚያደርገው ኮመን ጎል አለ ከመን ጎላችን የኢትዮጵያን ኢኮኖሚ ምጣያ ይህነው ማዳበር፣ ኢንፍሌሽንን መቀነስ። ይሄ ይሄ ሁሉንም ሰው በለፊት የሚያደርግ ስለሆነ ሁሉም ሰው መተባበር አለበት እና እነ አብይ አህመድ ይህንን ሀገር ይዘው ገደል እንዳይገቡ ይህን ሀገር የሁላችንም። አንድ ሰው አንድ ሰው ብቻ የዚህን መቶ ሰላሳ ሚሊዮን ህዝብ ኑሮ ህይወት መወሰን የለበትም ሪሊ። ይሄ ሀገር የሁላችንም ነው ከተባለ አንድ ሰውዬ ይህን ሁሉ እንዲያደርግ ይህን ሁሉ ፔን ህዝብ ላይ ኢንፍሊክት እንዲያደርግ ቶለሬት መደረግ የለበትም። ኢትዮጵያ ብቻ ነው እንደዚህ ከዚህ በፊት አውርተናል። ኢትዮጵያ ብቻ ነው እንደዚህ ሰው ችሎ ተሸክሞ የሚኖረው ስንት ምን ያህል ፔን ሀገር ላይ ኢንፍሊክት እስኪያደረግ ነው የሚጠበቀው? እኔ ያ አይገባም፣ አይበቃም። ከዚህ በኋላ የፈለገውን ነገር አሁንማ ፎር ኦል ኢንቴንሽን ፐርፐሲስ ንጉስ ሆኗል ብያ ቅድም እንዳርገው የሚሰጥም የሚነሳውን በጣም በሚያሳፍር ደረጃ ሁመር ዋሻ ውስጥ እንዳየ ነው ሰው እግሩ ላይ ስንከባለን ነው። ይ አሚር አሚር ሆነ ዋና ሱ ምክንያቱ ኮፒ የሚያደርገውና ሰውየ ጉረኛ ስለሆነ አሚሮቹን ኮፒ ያደርጋል። እና ንጉስ ሆነ ዋለ። አሁን አሚር መባል ብቻ ነው የቀረው አብይ እና ይሄ ነው። መቼ ነው የሚያልፈው? አይ ዶንት ኖው ግን ያልፋል። ሰው መተባበር አለበት። በአብይ ፕሮፓጋንዳ ተታለው ሰው እርስ በእርስ ፍጥጫ ምንም ፋይዳ የለም። ወደ አንድ ዳይሬክሽን መዞር አለብን። ያም የኢትዮጵያ ህዝብ ጠላት አብይ አህመድ የተባለ ሰው ነው። ሰው ወደ ኦሮሞ ባይገፉት፣ ፕሊዝ፣ እኔ ማጻናቸዋለሁ። ለውጥ የምትፈልጉ ከሆነ ሁላችን እንፈልጋለን። እናንተም